እርሱ ነብዩ ሰለላሁ ዐለይሂ ወሰለም፣ አንተ የአላህ መልእክተኛ የሰራሁት መልካም ነገር እንኳ የለኝም፣ ግን እርሱ ነው ወዶታለሁ። አላህን ወዳለሁ፣ እርሱ ነው ወዶታለሁና ያ ብቻ ናት መልካም ነገር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ ማዓ ማን አሐብ አሉ። ማንም ሰው ቂያምለት ሲቀሰቀስ ከሚወደው ሰው ጋር ነው የሚቀሰቀሰው። እናንተም ዛሬ ፎሎው የምታደርጓቸው ሴት ሆነው በወንድ የሚመሰሉ፣ ወንድ ሆነው በሴት የሚመሰሉ ቅያም እለት ከእነሱ ጋር እንደምትቀሰቀሱ አትጠራጠሩ። ይሄንን የነቢው ሰላ ወሰለም ንግግር ነው። እንታህል አምር ሴት ሆኖ ወንድ የሚመስል ወንድ ሆና ሴት የምትመስል እንዲሁም ደግሞ ማህበረሰቡ በዚና እንዲስፋፋ በደንብ እየተጉ ያሉ ወንድሞች አሉ። ዚናን ለማስፋፋት በደንብ እየጣሩ ያሉ፣ ከሴት ጋር መጥተው እየተቃቀፉ ቪዲዮ የሚሰሩልን፣ ከሴት ጋር ወጥተው ፎቶ ፖስት የሚያደርጉልን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

ላይክ ባደረግን ቁጥር ምንም ነገር ተፋዓል ባደረግን ቁጥር አላህ ፊት ስንቀር እንጠየቅበታለን። በእርግጠኝነት ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ አንድ ግለሰብ የሆነችን ጭን ቃል እንደ ቀልድ ተናገሩ፣ በዚያ ቃል ጀሃነም ይገባል፣ ጀሃነም ውስጥ ይወረወራል አሉ። የሆነ ሰው ደግሞ የሆነ መልካም ቃል እንደ ቀልድ ይናገራትና لا يلقي لها بالا ሳያስብበት ዝም ብሎ ይናገራል። በዚያ ዝም ብሎ በተናገራት ቃል ቀለል አድርጎ በተናገራት ነገር ትልቅ የጀነትን ምንዳ ይወርሳል አሉ። ቲክቶክ ላይ የማየው ነገር ያ ነው። ፖስት የሚያደርጉትን ነገር ሼር ማድረጉ ሪያክት ማድረጉ ኮመንት መስጠቱ፣ አላህን አትፈሩም ብሎ ኮመንት። ምን አገባህ አንተን፣ ኮመንቱን ጥለ ቪዲዮውን ጥለ ውጣ። ኮመንት ማድረግ አይደለም ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። ኸላስ ሪፖርት እና ብሎክ ያደረጋችሁ መውጣት ከባለጌ ጋር መዋል ባለጌ ያደርጋል። ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው የበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። ወላ ማይነሳም እዚህ ጋር የነሱ ስም የት ነው የሚነሳው? የተገነባ መስጂድ ጋር ነው የሚነሳው። የነሱስም የተቸገሩትን መርዳት ላይ ነው የሚነሳው። የእነሱ የነሱስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው። ይነሳው የነሱስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው። አይቀላቀልም። ውሃና ዘይት ናቸው። ደግሜ እነግራቸዋለሁ። ብሎክ አድርጓቸው። መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው። ባረከላሁ ፊኩም። የሚመከረው አይነትም አይደሉም። ሲመከሩም ነበር። ብዙ መሻይኮች መክረዋል። አንዳንዱ መቶ እዚህ ጋር በመቆጣትና በእንትን እንደ እነሱን የምትመልሷቸው፣ እነሱን መመለስ ፍላጎታችንም አይደለም። እኛ እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም። እኛ እንኳ ብንሄድ አትከተሉን እያልን ነው። በቃ የመመለስ ጉዳያችን አይደለም እሱ። አንድ ሰው በራሱ ጥመም አይደላው ይጥመም፣ ልቀቁት። እሱን ማህበረሰቡን ግን ያዝ አድርጉት። አለቀን እኛ የምንፈልገው ማህበረሰባችን ወዓይ እንዲኖረው ነው። خلاص እነሱን ተውት፣ ተዋቸው፣ እነሱ ይሄዱ። እነሱ ማህበረሰባችን ግን ይመለስ፣ ማህበረሰባችን ወደ አላህ ይመለስ። እነሱን፣ ይዝጋቸው፣ ብሎክ አድርጋቸው። እንተህ الامر ያን ነው የተናገርነው ያለነው። አንዳንዱ መጥቶ እነሱን ቀለል አድርጋችሁ ብትመክሩ፣ ያን ሌቭል አልፈናል። የእነሱን መመከር አንፈልግም። የአንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት መቶ ሺዎችን ማጣት የለብንም እኛ ተግባባን አንድን ሰው ለመጠበቅ በሚል ሚሊዮኖችን ማጣት የለብንም አንድን ሰው መጠበቅ እኮ አይደለም ለእዚያውም ስንትና ስንት የተመከሩ ሰዎችን ስንት መሻይክ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ስል ነሱ ምን አገባኝ ከፈለጉ ለምን ገደል አይገቡም? ነቢዩ ሰለላሁ ዓለይሂ ወሰለም አላህ ሱብሃነ ወተዓላ ቁርአን ላይ ሲናገር እኮ ቁርአን ላይ ሲናገር አላህ ሱብሃነ ወተዓላ ምን ይላል መሰላችሁ?

ና ላ ገንዩን አንኩም መቶ ሺዎችን አላህ እያመጣልን ነው። ምርጥና ምርጥ ወንድሞችን እያገኘን ያለነው አልሐምዱሊላህ። የሴትም የወንድም ችግር የለብንም የለብንም እኛ ገንዩን አንኩም አላህ ከእናንተ የተብቃቃ አምላክ ነው። ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው። እንደው እስልምና የሆነ ለምንን የምናስገባ መሰላችሁት? ላ መሄድ የፈለገ ሰው መንገዱን ጨርቅ ያርግለት። ይን ን ም ከተመለሱ ነው ነፍሳቸው መን ተዳ ነማ ዲሲ

እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ አምላክ ነኝ ብትሉ ሁላችሁ መሰሰዋችሁ መከፈር እኮ አይደለም መካድ እኮ አይደለም ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ማናቀሰ ዳሊከ ሚን ሙልኪ ሸይአ ከኔ ስልጣን ቅንጣት ታክል አይቀንስም ማለት እንታል አምር ከአላህ የሚቀንሰው ነገር የለም እክል የሚባለው ብዙ ፎሎር ያለው ሰው ከፈረ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍር ውስጥ አይመለከተንም ማህበረሰቡን ግን ይዞ ገደል መግባት የለበትም

ፋሂሻን መጥፎ ስነምግባርን ማስፋፋት የሚፈልጉ ሰዎችን አቂዳ አድርገው የቴዲ አፍሮን አንቺን፣ በሃይማኖት ሽኔን በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መጥተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከዛሬ ድረስ መልካም ነገር እየለቀቁ ዓለም እዚህ የደረሱት ለመናገር ያደረገኝ ይሄ ነው። ምን አደረጋችሁ ብዬ ነው ፈገግ የምልላችሁ። እስቲ ያሳውቁኝ፣ እስቲ ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ የምልላችሁ። እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው፣ እነሱ ጋር ሄዳችሁ ልብ ልብ ሰጥታችኋቸው፣ ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ የምለው። የሆነ ሆነ መልካም ነገር ሰርታችሁ ማለት ነው። ይሄ አሁን ከስራ አስምሬ ነው የምናገረው? አብዛኛው እዚያ ጋር ሄዶ እነኚህም ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮመንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ አለም መጥቶ አይደለም። አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከአመታት በፊት አሁን ያለንበት ዘመን ያስፈራል። ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይህን ነገር የተናገሩት አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም። እሱን ነው የምፈራው አሉ ሼካችን ደርሰንበታል፣ ይኸው ስለ መልካም ስብእና ስለ ትዳር ጥሩነት ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይሆች እንዲያፍሩ የተደረገ ካፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው እንዴት ብልግና ማስፋት እንዳለባቸው የሚሰሩ ሰዎች የሚበረታቱበት፣ መጥቶ የሚያወግዘው ግለሰብ ይህንን መጥፎ ነገር የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። የምታምረው እህቴ እንዳትሆን የምፈልገውን ነገር ከሌላ ሰው ሴት ላይ ካየው ይሰማኛል እህቴን እዚያ ቦታ ላይ ባይ በጣም ነው የሚሰማኝ ሌሎች ሴቶችም እህቶቼ ናቸው እዚያ ቦታ ላይ ባያቸው ይሰማኛል በጣም ለዚያ ነው የምናገረው ስናገር የእህቶች እጥረት የለብኝም በጣም ብዙ እህቶች አሉ ስምንት እህቶች ናቸው አልኳቸው አልሐምዱሊላህ አሁን በህይወት ያለው በጣም የምወዳቸው በጣም የማስብላቸው በጣም የሚወዱ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 ስለ ፍቅር ሲነገር ስለ ጥላቻ አይደለም የሚነገር፣ ስለ ፍቅር ብቻ ነው። ስለ መጥፎ ሰዎች ሲነገር ስለ መልካሙ አይደለም ላ ክፋትን እያስፋፋ ያሉት እየተናገርን ያለ ነው ሴት ልጅ